ሰላም ጠናስትልን ስጥልን። ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአክር እንግሊዝ አሁን የዘውዱ ሾው ጫጭ ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም እርሶችን ነው። ርዕሰ መስተዳደሩ ከግድያ ለጥቂት አመለጡ። ሚኒስትሩም የህወሓትን ሚስጥርና ገበና ደገሰኩት። ፋኖ በተለያየ አውደ ውጊያዎች ታላላቅ ድሎችን ተጎናጸፈ። ሐኪሞቹም በዋስትና መለቀቃቸው ታወቀ። ምርጫ ቦርድ ህወሓት ሰረዘ አልሰረዘ ምንም የሚያመጣው ትርጉም የለም። በስራችን ላይ ያሉ ህወሓቶች፣ የ18 ዓመቱ ወጣት ያስረገዛቸው ሴቶች የዓለም መነጋገሪያ መሆኑ ቀጠለ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። በምስራቅ አማራ ኮር ሁለት ዞብል አምባ ክፍለ ጦር ቆቦ ከተማ ዙሪያ ታላላቅ ጀብዱ በመፈጸም ድል ፋኖች መጎናጻፋቸው ታወቀ። ተጠናክሮ በቀጠለው የሁሉና ተጋድሎ ላይ ነው። ምስራቅ አማራ ኮር ሁለት ዞብል አምባ ክፍለ ጦር አንደኛ ሻለቃ ቃኝ ግንቦት ሶስት 2017 ዓ ም ላይ አመሻሽ ቆቦ ከተማ ሆርማት አዲስ ሰፈር ላይ የደፈጣ ጥቃት በመፈጸም በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ታላላቅ ጀብዶች ፈጽሞ ድግ መጎናጸፉ የታወቀው ጠላት ቆቦ ከተማ በቅርብ ርቀት ጥቁር አስፓልት ላይ የተመታው ጠላት በእጅጉ የተደናገጠ ሲሆን፣ የማጥቃት ጥቅኑም በተደጋጋሚ የደፈጣ ጥቃት ተጎናጽፎ በተለይም በደረሰበት ሽንፈት ተሽሎክልኮ ማምለጡም ነው የታወቀው። በዚህም ላይ ነው ጠላት ከውጊያ ውጭ በመንገድ በተዳከመበት በደፈጣ እየተመታ ተሰላይቶ በርካታ አካባቢዎች እየተበታተነ ፋኖን እየተቀላቀለ እንደሚገኝ ነው የተገለጸው። መዳረሻው ድል ነፃነት የሆነው የአማራ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላል ነው የተባለው። በተለይም የአማራ ፋኖ ብሔራዊ ኃይል አፍብካ በ የተደረጉት ተጋድሎች ላይ አሁንም ውጤት እያመጣ መሄዱንም አሳውቋል። የደብረ ማርቆስ ፕሪንስፓል ስፔሻሊስት ሆስፒታል የነርስ ባለሙያ በበጎ አድራጎት ስራ ከፍተኛ ተሳትፎ ያላትን ሲስተር አዱኛ በላይን በሆስፒታሉ የተደረገው የጤና ባለሙያዎች ንቅናቄ ሰልፍ እንዲካሄድ ቀስቅሳለች በሚል በሆስፒታሉ ስራ አስኪያጅ በአቶ አንዱ አለም ጥቆማ ዓርብ ዕለት በቁጥጥር ስር መዋሏ ታወቀ። በተደጋጋሚ ጊዜያቶች በአማራ ክልል የሚሰሩ ባለሙያዎችን እየተቆጣጠሩ እና እየተከታተሉ ከፋኖ ጋር ቅርጅት አላቸው በማለት በማሰር ላይ እንደሚገኙ ነው የተገለጸው። አሁንም በደብረ ማርቆስ ከተማ ሶስተኛ ፖሊስ ጣቢያ ታስራ እንደምትገኝ ነው የተገለጸው። እየተራብን ልንሰራ አይገባም በሚል ጥያቄ ያቀረበው በተለያየ የኢትዮጵያ ግዛት የሚገኙ ሐኪሞችን ከፋኖች ጋር የማገናኘት ስራ አሁንም መቀጠሉ ነው የታወቀው። በተለያዩ አካባቢዎች ዛሬም ጭምር በተለይም በዚህ በፋኖ ተጋድሎ ላይ የሚደረገውን እንቅስቃሴ ለማደናቀፍ ሲባል በውጭ ኃይሎች ግፊት የሚደረጉ እንቅስቃሴዎች መቆም አለባቸው፣ እናንተም የነሱ መሆን የለባቸውም እየተባለ በመወቀሰ ላይ መሆናቸው ነው የታወቀው። ጽንፈኛው መጣ ወይም ጽንፈኛውን እንደምስስ ተብለን ወደ ግዳጅ እንመጣለን አሉ። በተለይም ከፋኖች ጋር የተዋቁ የመንግስት ኃይሎች ከዚያ አይናችን እያየ አንድ ሻምበል 75 እስከ መቶ ሰው ድምስስ ያደርጉብናል። በተጨማሪም በነፍስ ወከፍ መሳሪያዎቻችንና እንደዚሁም ደግሞ ንብረቶቻችንን ይወርሳሉ። ህይወታችንን አተርፈን ወደ ካምፓችን ስንመለስ የብልጽግና ካድሬዎች እና የስርዓቱ ታማኝ አገልጋዮች ዛሬ ጽንፈኛውን ደምስሰነዋል፣ በታትነነዋል የሚል መግለጫ በሚዲያቸው ያወጣሉ። እጅግ አስገራሚና አስደናቂ ጉዳይ ነው። መሞታችን ሳያንስ በመሞታችን ላይም እንደዚሁ ይሳለቃሉ። እኛ ላንጨርስ አንጀምረው ምንሆን ትግላችን አጠናክረን እንቀጥላለን ያሉ የፋኖ ኃይሎች ይህን ቃል በተለይም በምስራቅ ጎጃም ዞን ባሶ ሊበን ወረዳ ብልጽግና ጋር ሲያገለግል የነበረው ሚሊሻ ለአማራ ፋኖ ብሔራዊ ኃይል አማራ ፋኖ በጎጃም አዲስ አለማየሁ ሰባተኛ ክፍለ ጦር እጃቸውን ከሰጡ ሚሊሻዎች አንዱ ነው። ይህን የተናገረው እኛ ለአንጨርስ አልጀመርንም ክላሽ ንቀን ስናይፐር እንደ ነፍስ ወከፍ መሳሪያዎች የምንጠቀምበት ግፉም አስመርሮን ይወጣን እንቁ የአማራ ልጆች ነን። ወደፊት ብቻ ነው። ከዚህ በኋላ ወደ ኋላ የሚያስመልሰን አንድም ጉዳይ እንደሌለው በተለይም የመንግስት ሹሞች ሊያውቁ ይገባል ሲሉም ገልጠዋል። ርዕሰ መስተዳደሩ ከግድያ ሙከራ ለጥቂት ማምለጣቸው ተገለጠ በመማሩ ቀለም ወርቅ ምረቴ ጥላሁን አሰፋ የአማራ ክልል ርዕሰ መስተዳደር እና ከደርቤቴ ወደ ባህር ዳር በጉዞ ላይ በነበሩበት ሰዓት ነው። ቀድሞ ከመነሻው መረጃቸውን በማፈንፈን በውስጥ የደህንነት ስራዎቻቸውን በመስራት ከሶስት ቀን በላይ ክትትል ሲያደርግ የቆየው የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር የኮ ታደሰ ሙሉነ ከቢኩሎ እስከ ቻይና ካምፕ ድረስ ደፈጣ በመያዝ ሶስት ሻለቆቹን ጥምረት በመፍጠር ነው። የሻለቃ አበራ ይማም ጊዮን ሻለቃ፣ እና አበራ ሙጭ ሻለቃ በጋራ እምነት በመፍጠር ጥበብ በተሞላበት መንገድ የብርጌድ ጦር አዛዥ እና ዘመቻ መሪ የደፈጣ ቦታዎች ላይ ልጅተው በመዘጋጀት አርፒጂ እና ድሽቃ በመጠቀም ነው። ከቀኑ ስድስት ሰዓት ጀምሮ ከፍተኛ ጥቃት የተፈጸመ ሲሆን በአንድ ተሽከርካሪ ፓትሮል ላይ ቁሳዊ ጉዳት መድረሱ ነው የተገለጸው። ትግላችንን አጠናክረን ነበር፣ ወደፊት እየገሰገስ ነው። እርምጃችን እጅግ ከባድ ነበር ግን ይሁን እንጂ ለጥቂት አምልጦናል። ቢሆንም ግን አሁንም ክትትላችን ይቀጥላል ሲሉ ነው የገለጹ። ፋናዎቹም በተለይም በቁጥር ያልታወቁ አጃቢዎች ተገድለዋል። ጥላት በደረሰበትም ጉዳት አመራሩን ለማትረፍ በርካታ የቡድን መሳሪያዎችንም ተጠቅሟል። ድሽቃ፣ ሞርተር፣ ፔኒፒል በመጠቀም ከግድያው ለጊዜው አምልጦናል፣ በቀጣይ አመራሮችን ያነጣጠረ ጥቃት ተጠናክሮ ይቀጥላል ሲሉ ነው የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ህዝብ ግንኙነት ፋኖ ሀብታሙ ዮሴፍ የገለጸው ከዚህ በኋላ በተለይም በወታደሮች መከላከያዎች እና በልዩ ኃይልና ምኒሻዎች ብቻ ሳይሆን በከፍተኛ መንግስት ባለስልጣን ላይ እርምጃችንን አጠንክረን እንወስዳለን ሲሉ ነው የገለጹት። በሌላም በኩል በማዕከላዊ ጎንደር በተለይ በአምስት ግንባሮች በተደረገ ውጊያዎች የገዥ ቡድን ወታደሮች መራራ የሆነ ሽንፈት መከናነባቸው ነው የተገለጠው። በማዕከላዊ ጎንደር በትላንትና ሁለት በጎንደር ዙሪያ ወረዳ ድንቀስ እና ደንገላ በተባሉ ቀበሌዎች ላይ፣ ወገራ ወረዳ ብራና ድር ጃጅ በተባሉ አካባቢዎች ላይ እንዲሁም ምዕራብ በለሳ ወረዳ ከዛ አቦ የተባለ አካባቢን ጨምሮ ነው በድምሩ ከፍተኛ ውጊያዎች በማድረግ በአምስት ግንባሮች ላይ በከባድ ውጊያ ሲካሄድ መዋሉ ነው የተገለጸው። አገዛዙ በአካባቢው የኔትወርክ አገልግሎት በመቁረጥ በርካታ ቁጥር ያላቸው ወታደሮችን ከኮብልሎ፣ ከወገራ፣ ከጎንደር ከተማ፣ ከደጋሞ፣ ከማክሰኝትና ጠዳ ዙሪያ አካባቢ አሰባስቦ ይዞ በከባድ መሳሪያ ታግዞ በከፈተው ውጊያ ነው ከባድ ኪሳራ አስተናግዶ ሙትና ቁስለኛው ሳነሳ የፈረጠጠው ተብሏል። በዚህ ውጊያም በርካታ ቁጥር ያላቸው የአገዛዙ ወታደሮች ሲገደሉ በርካቶቹ ደግሞ ቆስለው በፒክአፕና በአምቡላንስ እየተጫኑ ለሕክምና ወደ ጎንደር እና ማክሰኝት ከተማ ሲጓዙ መዋላቸውንም መረጃዎቹ አመልክተዋል። በአገዛዙ ላይ ጥቃት በመሰንዘር ከባድ ለሆነ ሰብአዊና ቁሳዊ ኪሳራ የዳረጉት አማራ ፋኖ ብሔራዊ ኃይል በጎንደር ጎንደር የመጋሻው ክፍለ ጦር ስር የሚገኙት ቴዎድሮስ ብርገድ ጎንደሩና ቅርታ ጎንደር እና አጥራፉ ብርጌድ መሆናቸውን ለማወቅ ተችሏል። በትላንትና ሁለቱም ከአምስት ግንባሮች በተደረገ ወደ ውጊያዎች ላይ ነው በአገዛዙ ላይ ከባድ የሆነ ኢሰባዊና ቁሳዊ ውድመት ሲደርስባቸው ግን ከወደ ፋኖ በኩል የተመዘገበ በአንዳችን ጉዳት አለመኖሩ መረጃዎቹ ያመላከቱት። ትግሉን አጠናክሮ የቀጠለው የአማራ ፋኖ አሁንም ወደፊት በተለያዩ አካባቢዎች እየገሰገሰ ድል እየቀና መሆኑንም ታውቀዋል። ጌታቸው ረዳ በህወሓት በኩል ያሉትን ከፍተኛ ምስጢሮች ጭምር ሳይቀር ማጋለጡ ታወቀ። በጦርነቱ በኮምፖልቻ ንግድ ባንክ አንድ ቢሊዮን ብር ተዘርፏል ነው ያለው። ጌታቸው ረዳ በሰሜን ጦርነትም ወቅት አንዳንድ የትግራይ ጦር መሪዎች ከዘጠና ኪሎ ሜትር ርቀት የሚመሩትን ጦር ላይ የሚሸሹ ተዋጊዎችን ሲረሽኑ ነበር ሲል አጋልጧል። በወቅቱ ጦርነቱ እየተካሄደ ለምሽግ መቆፈሪያ የተላከልንን ኤክስፋርተር ለህገ ወጥ የወርቅ ማውጣት ሂደት ሲጠቀሙበትም ነው ሲል አጋልጧል። ከምቦልቻ ከተማ በትግራይ ክልል እጅ ወድቃ በነበረችበትም ወቅት አንድ ቢሊዮን ብር ከኢትዮጵያ ንግድ ባንክ መዘረፉንና ከ30 ሚሊዮን በጀነራሎቹ መጭመርበሩንም አክሎ ተናግሯል። አሁንም ወርቅ የሚነግዱ ጀነራሎች አሉ ሲል ነው አክሎ የገለጸው። የሀገሪቱን ንብረትና ሀብት እየዘረፉ እጅግ በርካቶች ናቸው ሲልም አሳውቋል። ጌታቸው ረዳ የትግራይ ወጣት ህይወትን በመቀጠፍ ከፍተኛ ጉዳት እየደረሰበት ቢሆንም ይሁን እንጂ ህወሓትን መንቀፍ በሚፈልግበት ሰዓት የትግራይ ወጣት በአማርኛ ቢነቅፍ ብዙ ሰው ቅር ይለኛል በሚል ምክንያት የጓዳ ጉድጓዳውን አድርጎ ነው የሚናገረው። የሚመለከተው ሌላ ሀይል የለምና ይህን ነው የህወሓት አመራሮች የሚፈልጉት። ለምሳሌ ህወሓት መወቀስ ያለበት ጉዳይ የትግራይ ተወላጅ መሮጥ አንገሽግሶች መናገር የሚፈልግ ጉዳይ በሌላ ቋንቋ አትግለጽ ብቻ ሳይሆን ውጣ ወጣ ብለህ እንዳትጮህ የሚከለክል ስርዓት አ አለው ሲል ነው ያጋለጠው። አቶ ጌታቸው ረዳ ከፋና ጋር ባደረጉት ንግግሮች በርካታ ጉዳዮችንም ደርድረዋል። በትግራይ ያለው ህገወጥ የወርቅ ንግድን ከፕሪቶሪያው ስምምነት በኋላ የጀመረ ሳይሆን በጦርነቱ ጊዜ ሳይቀር ሲሰራ የነበረ እንደሆነው የቀድሞ ጊዜያዊ አስተዳደር ፕሬዚዳንት እና የአሁኑ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ይፋ ያደረገው። ጌታቸው ረዳ ብዙ ሰው የወርቅ ንግድ ፕሪቶሪያው ስምምነት ከተፈራረመን በኋላ የጀመረ ይመስለዋል ነገር ግን ጦርነቱ እየተካሄደ ንግዱም አብሮ ይጓዝ ነበር፣ ሲል ነው ጌታቸው ረዳ በዝርዝር ያስረዳውም። እኔ የማምንበት ትግል ነው ያካሄድኩት ብያምናለሁ። ከዚህ በማምንበት ትግል ውስጥ የትግራይ ህዝብ አጀንዳ ይዞ የታገሉ ብዙ የጦር መኮንኖች አሉ። በተጨማሪም ደግሞ በፍጹም አይቀንስም፣ ግን ደግሞ ገናና በጦርነት በሺዎች የሚቆጠሩ ወጣቶች ይበላ በነበረበት በግቶት ሳይቀር ምሽግ ለመቆፈር ብለው የወሰዱት ከፍተኛ የሆነ መሳሪያዎችን በመጠቀም ወርቅ ሲያወጡ ነበሩ አዛዦች ሲል አጋልጧል። ብዙዎቹ ከፍተኛ የሀገር ንብረትን ዘርፈዋል። ያ አቶ ጌታቸው የኤርትራ ሰራዊትን አናፈርሰውም በሚል ዓላማ ዘመቻ የጀመረው የሚመራው አመራር ሰዎች እያፈነ ገንዘብ ሲሰበስብ እንደነበረም ነው የተናገረው። ሰው ሲሸጡ የሚኖሩ ሰዎች አሉ ኤርትራውያን ውስጥ

የሚባሉ ሰዎች አካውንት እየተነጠቀ እያንዳንዱ ሰው በትንሹ ከአራት መቶ ሺ ዶላር እንዲያስገባ ተደርጎ ሃያ ሰው ካፈንክ ደግሞ ሰማንያ ሺ ዶላር ታስገባለ በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያንገላቱ ገንዘብ እንዲሰበሰብ የሚያደርጉ አመራር የሚሰጡ ከፍተኛ አመራሮች አሉ ሲልም አጋልጧል። ይህ ተግባር መጀመሪያ በኤርትራውያን መጀመሩን ከዛም ወደ ትግራይ ተወላጆች መዞሩን ነው አክሎ የተናገረው። እዚህ ጉዳይ ላይ ይላል ጌታቸው ወረዳ ጥናት ተደርጎ አመራሮች ለግ እንዲቀርቡ ሙከራ ቢደረግ ማቅረብ እንዳልተቻለና ሁለት ዓመት እንደሆነም ነው አክሎ የጠቆመው። የጸጥታ አመራሮች ባህሪያቸው ጥፋት ያጠፋን ያላጠፋውንም የመተጋገዝ ባህሪ ያላቸው ሲሉ አክለው ተናግረዋል። በሀገሪቱ ከፍተኛ ዘረፋም ተካሂዷል። ይህንን ጉዳይ በተለይም የአሁኑ መንግስትም የፌዴራል መንግስቱ ጉዳዩን ያውቀዋል፣ ግን የተወሰዱ እርምጃዎች ምንም የሉም ሲል ነው ያጋለጠው በርካታ ጉዳዮችን ከፋና ብሮድካስት ኮርፖሬት ጋር ያደረጋቸው ዝርዝር ጉዳዮች እጅግ በርካታዎች እንደሆኑም ተጠቁሟል። በአስር ሺህ ብር ዋስትና ሐኪሞቹ ከስር መፈታታቸው ታወቀ። ከቀናት በፊት ነው ከሰሞነኛ የጠና ባለሙዎች እንቅስቃሴ ጋር ተያዘ። ከአርባ ምንጭ ዩኒቨርሲቲእና ከአርባ ምንጭ አጠቃላይ ሆስፒታል ተወስደው ታስረው የነበሩ ሶስት ዶክተሮች በሺህ ብር ዋስና ከስር መፈታታቸውን ቤተሰቦቻቸው ተናግረዋል። ከባለፈው አርብ ዕለት ለስብስባ ትፈልጋላቸው ተብለው ከተወሰዱት ውስጥ መታሰራቸው የታወቀ ሲሆን በተለይም ፍርድ ቤቱ በሰጠው ትዕዛዝ መሰረት በዋስ እንዲፈቱ ትዕዛዝ ተሰጥቷል። ፍርድ ቤቱም በፖሊስ አላስፈላጊ ነው የሚላቸው መረጃዎችና አደረጃጀቶች ከግንቦት ሰባት ድረስ እንዲቀርቡ ማዘዙንም የዶክተሮቹ ቤተሰቦች በዝርዝር አስረድተዋል። አሁን ልጆቻችን ተፈተውልናል፣ ይሁን እንጂ ጉዳዩ ተጣርቶ ፍርድ ቤቱ በነፃ እንደሚያሰነበታቸው ተስፋ አለንም ሲሉ ነው አክለው የተናገሩት። መቀሌና ጅማ ኢንዱስትሪያል ፓርኮች መረጣ በፖለቲካዊ ውሳኔዎች ላይ የተመሰረተ እንደሆነ ተገለጸ። በኢትዮጵያ ከሚገኙት 13 የኢንዱስትሪ ፓርኮች መካከል ከግንባታቸው ሂደት ልዩ ትኩረት ያገኙት የመቀሌና የጅማ ኢንዱስትሪ ፓርኮች ቦታ መረጣ በጥናት ላይ ተመስርቶ ሳይሆን በፖለቲካ አመራር እየተሰጠ መመሪያ እንደሆነ ነው የተገለጸው። በወቅቱ እዛ ቦታ ላይ እንዲሰራ ትእዛዝ በመሰጠቱ አላግባብ ቦታዎቹ ላይ መሰራቱም ተጠቁሟል። ይህ የተደረገውም በመቀሌ ኢንዱስትሪያል ፓርክ ውስጥ የሚንቀሳቀሱ ኩባንያዎች አካባቢያቸው በነበረው የጸጥታ ችግር ምክንያት የማምረቻ መሳሪያቸውን ወደ ሌላ ሀገር ለማዘዋወር ያላቸው ፍላጎትና ኢንዱስትሪ ፓርኮች ልማት ኮርፖሬሽን ባቀረበው ጥናት ላይ የተገለጸ መሆኑ ነው የታወቀው። ገዋጽዮን አቅራቢያ ታጣቂዎች ዘጠኝ ሰዓት የፈጀ አማራ ተኮር ጥቃት ማድረሳቸው በርካቶችንም መግደላቸው ተገለጠ። በኦሮሚያ ክልል ነው። ሰሜን ሸዋ ዞን ገዋጽዮን ከተማ አቅራቢያ በታጣቂዎች ከቅዳሜ ምሽት ለእሁድ አጥቢያ በፈጸሙት ረጅም ሰዓት የፈጀ ጥቃት በርካታ ቁጥር ያላቸው ሰላማዊ ዜጎች እንደተገደሉ በስፍራው የተገኙ መረጃዎች አመላክተዋል። ግርማ ጎባ ወረዳ ልዩ ስሙ አጋምሶ ተብሎ በሚጠራው ስፍራ ነው። በዕለቱ የኦሮሞ ነፃነት ሠራዊት መንግስት ኦነግ ሸኔ ብሎ የሚጠራው አባላት ፈጽሞበታል በተባለው በዚህ ብሔራዊ ብሔር ተኮር ጥቃት እስካሁን የ14 ሰዎች አስክሬን እንደተገኘ በመሰረት ሚዲያ መረጃዎቹ ወጥተዋል። ታጣቂዎቹ ከሌሊቱ ውስጥ ዘጠኝ ሰዓት ጀምሮ እስከ ስድስት ሰዓት ድረስ በነፃነት እየተዘዘሩ ግድያና ቤት ማቃጠላቸውን ፈጽመዋል ነው የተባለው። በተለይም ዘጠኝ ሰዓት ሙሉ ስንገደልና ስንቃጠል የደረሰልን የመንግስት ታሊ በፍጹም የለም። ወንድሞችን ጨምሮ አስራ አራት ሰው ሬሳዎች ተገኝተዋል። ገና በርካታ ያልተነሳ እና ገደል የገባ አለ ሲሉ ነው የገለጹት ነዋሪዎቹ። በርካታ የአካባቢ ነዋሪዎች መንደራቸውን ጥለው ተሰደው አሁን ላይ ወደ ወይም ወጫካ ወይም በፍልቅልቅ ከተማ እንደሚገኙ ነው የተገለጸው። በተደጋጋሚ ጊዜያቶች ችግሮች ሲደርሱ በመንግስት በኩል የሚደረግልን አንድም ነገር የለም ሲሉ ነው የገለጹት። መንግስት ሆን ብሎ የሚያስገድላቸው የአማራ ብሔረሰቦች ቁጥር ካሁን ካሁን መፍትሄ ሰጠዋል ቢባልም እየጨመረ መሄዱ ነው የተገለጠው በፕሪቶሪያው የሰላም ስምምነት የፈረም ሆነ ጊዜ አስተዳደሩን ያቋቋመው በምርጫ ቦርድ እውቅና ወይም ሰርተፍኬት ባለመሆኑ ምርጫ ቦርድ ሰረዘን አልሰረዘን የፕሪቶሪያ ስምምነት ይቀጥላል። አደገኛ የሚሆነው በምርጫ ቦርድ ስለተሰረዛችሁ የፕሪቶሪያ ስምምነት አናውቅም መባል ሲጀምር ነው ተባለ። የፕሪቶሪያ ስምምነት የፈረምነው ምርጫ ቦርድ ሰርተፍኬት ስለሰጠን አይደለም። በምርጫ ቦርድም ሰርተፍኬት ያቋቋመው ጊዜ አስተዳደር የለም በምርጫ ቦርድ ሰርተፍኬት ዩንታ ወረቀት የተሰራ ስራም በፍጹም የለም። በኛ በኩል በግንቦት አምስት ምክንያት ከፕሪቶሪያው ስምምነት ጋር የተያዘ የሚቋረጥ ነገር የለም ብለም ነው ምናም ነው። ከዛ ይቀጥላል ተብሎ የፕሪቶሪያ ስምምነትም ሆነ ጊዜ አስተዳደሩን የህዋት እንሰርዛለን የሚል ከሆነ የህዋት ሊቀመንበር ደብረ ጽዮን ገብረ ሚካኤል እንደተናገረው ከዚ በኋላ ወደ ኋላ የሚያስብለን ምንም ጉዳይ የለም። ህግና ደንብን ተከትለው የሚሰሩ ከሆነ እንቀበላለን። ከዚህ ውጭ ግን ምርጫ ቦርድ እሰርዛለሁ በሚል የፕሪቶሪያውን ስምነት ለመሰረዝ የሚሞክሩ ካለ ግን ቁጣችን አደገኛ ነው ሲሉ ገልጠዋል። ለጤናው ዘርፍ ከፍ ያለ በጀት ለመመደብ ዝግጅት እየተደረገ መሆኑን የጤና ሚኒስትሯ ገለጠች። ለጤናው ዘርፍ ከ2018 ዓ ም ጀምሮ ከፍ ያለ በጀት ለመመደብ በቂ ዝግጅት እየተደረገ መሆኑን ነው የጤና ሚኒስትሯ ዶክተር መቅደስ ዱባ የተናገረችው። አሁን በጤና በኩል የሚደረገው በጀት እጅግ ከፍተኛ ነው፣ ይህንንም እያደረግ እንገኛለን ስትል ነው ያሳወቀችው ሚኒስትሯ። የጤና ሚኒስትሯ ይህንን ያለችው ከብሔራዊ ቴሌቪዥን ጣቢያ ጋር ባደረገችው ንግግር ነው። በተላለፈው ቃለ ምልልስ በዚህ የጤና ዘርፉን በተመለከተ ባለፉት ወቅቶች ጉዳዮችን በተመለከተ ለተነሱላት ጥያቄ ምላሽ ስትሰጥ በተለይም የገንዘብ አቅም የተመለከተው መንግስት ከሚመድበው በጀት በተጨማሪ ለጋሽ የሚሰጡት ገንዘብ የሚደግፈው በዚህ ዘርፍ ነው። በአሁኑ ወቅት ስራዎችን በምን መልኩ እየተሰሩ እንደሆነ እና ያጋጠሙ ተግዳሮቶች ምን እንደሆነ ለሚኒስትሯ ጥያቄ ቀረበላት። ቢሆንም ዶክተር መቅደስ ለዚህ ጥያቄ ምላሽ ስትሰጥ በኢትዮጵያ ለጤና ዘርፍ የሚመድበው በጀት ባለፉት ዓመታት እየጨመረ ቢመጣም ከዓለም አቀፉ ስምምነቶች አንፃር ሲታይ እጅግ ዝቅተኛ ነው። ሚኒስትሯ ለዚህ በማጣቀሻነት ያነሳቸው ከቀድሞ የአፍሪካ አንድነት ድርጅት ኦይዩ የመሪዎች ጉባኤ ላይ በሚያዝያ 1998 የጸደቀውን የአቡጃ ድንጋጌም ገልጻለች። አሁን በምንችለው መጠን ችግሮቹን ለመቅረፍ የበኩላችንን ጥረት እያደረግን ነው ስትልም አሳውቃለች። አሁን ወደ ውጭ ዜናዎቻችን እናመራለን። የአስራ ስምንት ዓመቱ ወጣት አስር ልጃገረዶችን ማስረገዙ አነጋጋሪ ሆነ። በናይጄሪያ ነው፣ አናምብራንስ ግዛት የአስራ ስምንት ዓመቱ ወጣት በአምስት ወር ውስጥ ብቻ የአለቃውን ሴት ልጅን ጨምሮ አስር ልጃገረዶችን ማስረገዙ አነጋጋሪ ሆነ ቀጥሏል እንደ ዘገባው ከሆነ በናይጄሪያ አናምብራ በተባለች ግዛት ውስጥ ነው ተወላጅ የሆነው ታዳጊ የተላከው በተለይም በአሰሪው ስር ሆኖ ሙያ እንዲማር ነበር። ሆኖም በአምስት ወር ጊዜያት ውስጥ መምህር ሴት ልጅና በሱቅ ውስጥ የምሰሩትን ሻጮች ልጃገረዶች፣ ስምንት ሴቶች አስረግዟል ነው የተባለው። አስገራሚ ነው። በአጭር ጊዜያት ውስጥ እነዚህን ሁሉ ሴቶች እንዴት ሊያስረግዝ ቻለ ተብሎም ተጠይቀዋል። በተለይም አሰሪው መምህሩ ወዲያውኑ ከሚያው ስልጠና እንዲያሰናብተው ቢደረግም፣ ይህንን አስደጋጭ ተግባር በማያ በ ላይ የተመለከቱት የእናምራ ግዛት የሴቶችና ማህበራዊ ደህንነት ኮሚሽን ኢፊ አቦና የክልሉ መንግስት አልቃ እንዲገባ ጥሪ ያቀረቡ ሲሆን መንግስት ባወጣው ክስ ላይ በተለይም ሊማሩበት የሚገባቸው በርካታ ጉዳዮች አሉ። ይሁን እንጂ ከአቅማቸው በላይ ስለሆነ ህዝቡ ምክር እንዲሰጥም ጠይቀዋል። ይህ ስህተት በሀገራችን እንዴት ሊከሰት ቻለ የሚለውን ጥያቄ አንስተውባቸዋል። በተለይም ይህንን ጉዳይ መፍትሄ ይሰጥትን መንግስት ጉዳዩን ተከታትሎ እልባት ሊሰጠው ይገባልም ሲሉ ገልጠዋል። ሶስት ኢትዮጵያንን ጨምሮ ስልሳ ሰባት ሌሎች የአፍሪካ ስደተኞች በአሜሪካ ጥቃት ሲገደሉ 43 የሚሆኑ መቁሰላቸው ተገለጸ። አሜሪካ በሳዳ ከተማ በደረሰችው የአየር ጥቃት ነው 67 ሰዎች የተገደሉ ሲሆን ሌሎቹ 47 የሚሆኑት ቆስለዋል ነው የተባለው። ከሟቾቹ ሶስቱ ኢትዮጵያውያን ሲሆኑ አብዛኞቹ አፍሪካን ስደተኞች እንደሆኑም ተገልጿል። ኢትዮጵያውያኑ ከትግራይ ክልል እየተሰደዱ መሆናቸውን የአይን እማኞቹም አክለው ተናግረዋል። የፕሬዝዳንት ኢሳያስ መጽሐፍ መመረቁ ተገለጸ የፕሬዝዳንት ኢሳያስ አፈወርቄ ትርክቶችን የያዘ የኔ ተጋድሎ ለኤርትራና አፍሪካ በሚል ርዕስ ያለው አዲስ መጽሐፍ ነው በእንግሊዝኛ ታትሞ ከኢሳያስ ጋር በሀገራዊ ቀጠናዊ ትስስሮች አለም አቀፍ ጉዳይ ዙሪያ ያደረጋቸውን ተከታታይ ቃለ ምልልሶች ቃል በቃል በማሰባሰብ በፕሬዝዳንቱ ፈቃድ ያሳተሙት ተብለዋል ፈረንሳዊ ጋዜጠኛ ሚችል ኮሎን ይህንን የሕትመት ስራውን መፈጸሙ ነው የተገለጸው። መጽሐፉ የኤርትራ ራስ ይመቻል መርህና ኢሳያስ ስለ ዓለም አቀፉ የፖለቲካ ኢኮኖሚያዊ ስርዓት ያላቸውን አመለካከትና ለአፍሪካውያን ወጣቶች ለማስተዋወቅ የታለመ ሲሆን በአማርኛና በሌሎችም ቋንቋዎች ይታተማልም ተብሏል። ወደፊት መጽሐፉም ከካባታቸው መራፎች መካከል ኤርትራዊ ቅኝ ግዛትን፣ የሱዳንና የአፍሪካ መከፋፈልን እንደዚሁም ደግሞ ኤርትራ ከአሜሪካ ኢምፔሪያሊዝም የገጥማትን ጣልቃ ገብነት፣ የአሁኑ የኤርትራ ተግባራቶች እና የፕሮፓጋንዳ እንዴት መቋቋም እንደቻለችው የሚል ይገኙበታል። ኢትዮጵያዊ የታሪክ ተመራማሪ ፕሮፌሰር መሐመድ ሀተንም የመጽሐፉን ማጠቃለያ ምዕራፍ መጽሐፋቸውንም ለማወቅ ችለናል። ትራምፕ የመካከለኛው ምስራቅ ጉብኝታቸውን በሳውዲ አረቢያ መጀመራቸው ታወቀ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሁለተኛው የስልጣን ዘመናቸው ነው የመጀመሪያውን የሆነውን ይፋዊ የስራ ጉብኝት ለማድረግ ወደ ሳውዲ አረቢያ መግባታቸው የተገለጠው። ይህንን ጉብኝታቸውን ሲያካሂዱም ጥሩ ውይይቶች እንደሚያከናውኑ ነው የተጠቆመው። ፕሬዚዳንቱ ሪያድ በሚገኘው ኪንግ ካሊድ አየር ማረፊያም ሲደርሱ የሳውዲ አረቢያው ልዑል አልጋ ወራሽ ጠቅላይ ሚኒስትር መሐመድ ቢን ሳልማድን አቀባበልም አድርገዋላቸዋል። ፕሬዚዳንቱ በሳውዲ አረቢያ በሚደረጉት ይፋ የስራ ጉብኝት በወቅታዊ ጉዳዮች እና የኢንቨስትመንት ሀሳቦች ላይ አተኩረው እንደሚመካከሩም ቢቢሲ በዘገባው ጠቅሰዋል። ትራምፕ በተለይም በመካከለኛው ምስራቅ ጉብኝታቸው ከሳውዲ አረቢያ በተጨማሪ በኳታርና በተባበሩት አረብ ኤሜሬቶች ጉብኝት እንደሚያደርጉ ነው የተገለጸው። በመጨረሻም እንግሊዝ የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ጥብቅ የኢሚግሬሽን ህጎችን በማውጣት ወደ ሀገራቸው የሚገቡ ሰዎችን ቁጥር እንደሚቀንሱ ተናገሩ። ጠቅላይ ሚኒስትሩ በአዲሱ እቅዳቸው መሰረት በ29 ወደ ሀገራቸው የሚገቡ ሰዎች ቁጥር እና የሚመጡ ዜጎች ቁጥር እንደሚቀንስ ነው የተናገሩት። በአዲሱ የኢሚግሬሽን እቅድ መሰረት ለእንግሊዝኛ ቋንቋ መናገር እንደ አንድ መስፈር የተቀመጠ ሲሆን ጠቅላይ ሚኒስትሩ በማህበራዊ ገጻቸው ባሰፈሩት ጽሁፍ በዩናይትድ ኪንግደም ለመኖር እንግሊዝኛ መናገር ይገባል አይሰጠዋልም ብለዋል። የእንግሊዝኛ ቋንቋ ችሎታ ደረጃ እንደሚሰጠው አይነት ቪዛ ይወሰናል ሲባል ቪዛቸውን ለማራዘም የእንግሊዝኛ ችሎታቸውን ማሻሻል ማሳየትም አለባቸው ነው ያሉት። ከዚህ ቀደም በእንግሊዝ ለአምስት ዓመታት የኖረው ሰው እንደ ነዋሪ የሚቆጠር የነበረ ሲሆን በአዲሱ እቅድ ይህንን መብት ለማግኘት ሰዎች ለአስር ዓመታት መኖር አለባቸውም ተብለዋል አንዳንድ ለማህበረሰቡ አስተዋጽኦ የሚያደርጉ እንደ ህክምና ባለሙያነት አምስት ዓመት በኋላ የነዋሪነት ፈቃድ ማግኘት ይችላሉ ሲሉም ገልጠዋል የነዋሪነቹ መብት ሰዎች በእንግሊዝ ለፈለጉት ያህል ጊዜ ለመኖር የሚያስችላቸው ሲሆን ይህ መብት ያላቸው ሰዎች ቤተሰቦቻቸው ነው ወደ እንግሊዝ ከመውሰዱ ጀምሮ የእንግሊዝን ዜግነት እስከማግኘት የሚያስችል መብት እንዳላቸው ነው አክለው የተናገሩት ይህ መፈፀም ይገባዋል ይህ ካልሆነ ግን እንግሊዝ ምንም አይነት የቪዛ መስጠት ድልዋን አት ፍቅድም ሲሉ ነው ያሳወቁት። በተጨማሪም ከዚህ በኋላ የሶሻል ኬር ቪዛም አይኖርም ተብሏል። ቪዛው የበጎ አድራጎት ስራ የሚሰሩ ሰዎች ወደ እንግሊዝ እንዲገቡ የሚደረግ ሲሆን ከዚህ በኋላ ይህ በፍጹም አይኖርም ሲሉ ነው የገለጡት። በአዲሱ የእንግሊዝ የኢሚግሬሽን ቅድም መሰረት በሙያቸው ስኪል ወርከር ሆኖ እንግሊዝ መሄድ የሚፈልግ ሰው ቢያንስ የዩኒቨርሲቲ ዲግሪ ይኖረዋል ወይም ያስፈልገዋል ብለዋል። በአሁኑ ጊዜ በእንግሊዝ ፒኤችዲውን የሰራው ሰው ለሶስት ዓመት በሀገሪቱ መቆየት ሲችል የመጀመሪያ ዲግሪያቸውን የያዙ ሰዎች ደግሞ ግራጁዌት ቪዛ ካመለከቱ ከሁለት ዓመት መቆየት ሲችሉ በአዲስ እቅድ ለ18 ወራት ብቻ እንዲቆዩ ይደረጋል ሲሉ ነው ያሳወቁት። በተጨማሪም በአዲሱ እቅድ መሰረት ከውጭ ሀገራት ሰራተኞች መጥተው እንዲሰሩላቸው የሚፈልጉ ድርጅቶች መጀመሪያ በእንግሊዝኛ ኢንቨስት ማድረግ አለባቸው ሲሉ ነው የገለጹት። ጠቅላይ ሚኒስትሩ እነዚህን እቅዶች በተግባር መጪው አራት ዓመታት ውስጥ ወደ ሀገራቸው የሚገቡ ሰዎች ቁጥራቸውን እንደሚቀንስም አክለው ተናግረዋል። ይህንን እናደርገዋለንም ሲሉ በጥብቅ አሳስበዋል። ክቡራን መልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ የቀጥታ ዝግጅታችን እስከምንገናኝ ሰላም፣ ጤና አስጥልኝ እያልኩ የምንሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውዱ መንግስት፣ የነበርኩኝ ጤና አስጥልኝ። የሚቀጥለው ዝግጅት እስከምንገናኝ